ያደይ አባት ከፍተኛ የሆነ ኪሳራ ደረሰባቸው። ያደይ አጋቾችም ውርደታቸውን ተከናነቡ። አደይ በዛው በወጣችበት ትቅር እዚህ ቤት አትመጣትም ስትል ፍቅር ተንጨረጨረች። ከእናቷ ጋራም መግባባት አቃታት። ያደይ እናትም በልጇ ጨከኑባት። ከዚህ በኋላ ወደዚህ ፊትሽን እንዳታዞሪ በማለት ወደ መጣችበት እንድትመለስ አደረጓት። ዴቭም እምባ የተናነቀው አደይን ይዞ ወደ ከተማ ተመለሰ። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምናላችሁ በየላችሁበት ባለም ዳርቻ ሰላማችሁ ይብዛ እያልኩኝ እንግዲህ ሰራተኛው አደይ አጠር አድርጌ ለማቅረብ እሞክራለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ፣ አመሰግናለሁ። የአደይ አባት በባህሪያቸው ጨካኝና መራር ናቸው። ልጃቸውን በማገት ራሳቸው እያሰቡትና የመረጡላትን እጮኛ ለማጋባት እቅድ ቢያወጡም ይህ ሀሳባቸው ግን ሳይሳካላቸው ቀርቷል። አደይን ብለው ተሰብስበው ከከተማ ወደ ገጠር ከዘመቱት ወጣቶች መካከል አፍቃሪዋ ዴብ የእሷ ጣፈንታ ገጥሞታል። በእገታም ሰንብቶ እጆችና እግሮቹ በገመድ ተጣምረው ብዙ ፈተናዎችን አሳልፏል። ይህ ለፍቅር የሚከፈል መስዋዕትነት ነው። በእርግጥ ዴብ በጣም ነበር የሚያሳዝነው። ታዲያ አጋቾቻቸውም አደይን ወደ ጌታው ዘንድ ለመውሰድ ባሰቡበት ሰዓት ዴብን ከታሰረበት እንዲለቀቅ አድርገውታል። ታዲያ አደይ ለጌታው ተላልፋ መሰጥቷ ለእሱ ከባድ ፈተና ሆኖበት ነበር። ታዲያ በቅርብ ርቀት ሆነው ሲከታተሉ ከነበሩት ወጣቶች መካከል ደመቀ ደርሶ ሕይወቷን ታድጎታል። በጣም ትልቅ ታሪክ ነበር የሰራው ዛሬ አቶ አለልኝ የተባለው ግለሰብ አስገድዶ መድፈር ሙከራ ሊያደርግ ሲል ነበረ ደመቀ የተከሰተበት። ታዲያ የራሱን ህይወት አደጋ ላይ በመጣል አደይን ግን ካለችበት ከታገተችበትና ከእነሱ እጅ አምልጣ እንድትሮጥም አድርጓታል። አደይም እግሪያው ጭኝ በማለት ከዴብ ጋር ተቀላቅላ ወደ እናቷ ዘንዳ ሄዳለች። ዴብ ግን በእነሱ እገታ ውስጥ ሆኖ እጆቹና እግሮቹ ታስረው ለአባትየው ተላልፎ ተሰጥቷል። አባትም ያሳደገው ደመቀ አደይን ለማስጣል ስለመጣ ተበሳጭቶበታል። ደመቀም አቶ አለለኝ አደይን ያስገድዶ መድፈር ሙከራ ስላደረገባት ላስጥላት ነው የመጣውት በማለትም መልሶላቸዋል። እሳቸውም ቢሆን በአንደበታቸው አይናገሩት እንጂ ልጃቸው ልትደፈር እንደሆነ ስለሰሙ ይህ ነገር ሳይሰማቸው አይቀርም ብዬ አስባለሁ። አባትም ያሰቡት እቅድ ስላልተሳካላቸው በአቶ አለልኝና በጫኔ ተበሳጭተውባቸዋል። ታዲያ በዱላቸው እየደበደቡና አደራ ባለማውጣታቸው ስለተናደዱባቸው አደይን ከገባችበት ገብታችሁ እንድታመጡ በማለት ትዕዛዝ አስተላልፈው ነበር። እነሱም በታዘዙት መሰረት ወደ እናት ቤት አምርተው ነበረ። አደይን የታስገባሻት ከደበቅሽበት አምጪ በማለት እናትን ሲያስጨንቋቸው ነበር። እናትም እናንተን ተከትላ እንደሄደች ያየውበት የለም በማለት ስለ ልጃቸው አድራሻ ምንም አይነት መረጃ አልነገሯቸውም። እንግዲህ እናት ከገታ አደይ ካመለጠች በኋላ እዛ ቤት እንድትቆይ ፈቃዳቸው አልነበረም። ከዴብ ጋራ ወደ ነበረችበት ቦታ እንድትመለስ እርሳቸውም ቢሆን እያበረታቱ ነበር። አዴይና ዴቭም ወደ ነበሩበት ቦታ ሲመለሱ አቶ አለልኝና አቶ ጫኔ ወደ እናት ቤት ሲሄዱ ነበረ በመንገድ የተላለፉት። እንግዲህ በዚህ ቁጫኛ የተናደዱት አቶ አለልኝና አቶ ጫኔ ደመቀ ላይ የበቀል በትራቸውን ሲያወርዱበት ነበረ። አባትም ቢሆን ምንም አይነት የርህራሄ መልክም አልነበራቸው። ታዲያ አዴይን ፍለጋ በሚሄዱበት ሰዓት ለደመቀ መፈታት ምቹ አጋጣሚ ተፈጥሯል። ይኸውም ባሹና በንጉስ አማካኝነት ደመቀ ከታሰረበት እንዲፈታ አድርገውታል። ታዲያ ደመቀ ገጠር ከገባ በኋላ ብዙ ተግባሮችን ፈጽሞ ወደ ከተማ ለመመለስም እቅድ አድርጓል። የስቃይ ሕይወትን እየገፋችው የምትገኘው ሮማን እንዴት አድርጎ ማስኮብለል እንዳለበትም አስቧል። ከመጀመሪያም አቶ ጫኔ በትዳር ጨፍልቀው እንደሚያኖሯት ከሰማ ጀምሮ እጅግ በጣም ነበረ ያዘ ነው። ዛሬም የሮማንን ሁኔታ ሳላይ ወደ ከተማ አልመለስም በማለት እሷ ያለችበትና የታሰረችበት ቦታ በመሄድም እግሮቿንና እጆቿን ፈትቶ ወደ ከተማ ለማምጣት እቅድ አድርጓል። ንጉስ ግን ፍርሃት ተሰምቶታል። በጊዜ ማምለጫችን መፈለግ ይኖርብናል። የታሰረችውን አደይ ካስወጣን ሌላ ማንን እንፈልጋለን እያለ ነው። ይሁን እንጂ በደመቀ አሸናፊነት ከአቶ ጫኔ አስኮብልለው ወደ ከተማ ይዘው ለመምጣት ያሰቡት እነ ደመቀ ሮማን በደረሰባት ጥቃት የሚጠል በሽታ ተጋላጭ ሆናለች። በዚህም ምክንያት ያሰቡትን ጉዞ መቀጠል ስላላስቻላቸው መንገድ ላይ ሆነው እየተንጓለሉ ሳለ እነ አቶ ጫኔና እናለሌ ደረሱባቸው። ታዲያ አሹም እኔ እወጣዋለሁ እናንተ መሸሽ ይኖርባቸዋል በማለት ሁለታቸውን እንዲሸሹ ካደረጋቸው በኋላ ከሮማን ጋር የተገኘው አሹ ግን ይናቷለልኝ በትር እጣፈንታ ገጥሞታል። መሬት ላይም ጥለው ደጋግመው እየደበደቡትና እያሰቃዩት ነበረ። ምንም እንኳን እናንተ ጨካኞች፣ ምናለ ርህራሄ ቢኖራችሁ ለሰው ልጅ በማለት ክፋታቸውንና ጨካኝነታቸውን በግልጽ ቢነግራቸውም እነሱ ግን ምንም አይነት ርህራሄ አልነበራቸውም። በተደጋጋሚ ጥቃት የተዳከመችውን ሮማን ተሸክማት ተመልሰዋል። ሌላው ነገር እነ አደይ ወደ ነባርኮት ቤት እየተመለሱ እንደሆነ ስልክ ደውለው አሳውቀዋል ይሁን እንጂ ፍቅር አደይ የምትመጣ ከሆነ እዛ ቤት መቀጠል እንደማትፈልግም ተናግራለች። በቃ እኔን የማትረጅኝ ከሆነ ከዚህ በኋላ ከአባቴ ጋር ህይወቴን እቀጥላለሁ በማለት ስትናገር ነበር። እናትም ትምጣና የሚሆነው ይሆናል በማለት እልፍ ውስጥ ተጋብተዋል። ፍቅር ከባርኮትና ከዴብ ውጭ እዛ ቤት የሚኖሩ ሰዎች እንደሚደብሯትና እሷ ጸባይ ጋር እንደማይስማማት እየተናገረችና እየተንጨረጨረች ትገኛለች። እናትም ይህን ያህል ጥላቿ ከምን እንደመነጨ ለመጠየቅ ቢፈልጉም እዚህ ግባ የሚባል ምላሽ ግን አላገኙም። ብቻ ማን ልመን እንግዲህ የሚሆነውን አብረን እናያለን በማለት ልጃቸውን ሲነቅፋትም ተመልክተናል። በሌላ በኩል ቢዛ ያሰበችውን እቅዷን እንዴት አድርጋ ማሳካት እንደምትፈልግ እያሰበች ነው። በወጉ ሰላምታ የማታቀርብለት እናወልን አሁን በፍቅር እንደፈለገችው አድርጋ ለኤላ ስትናገር ነበር። ኤላም ሙሉ በሙሉ ባያምናትም በለምለም ግን ቅራን የፈጥሮበት ነበረ የት ሄደች ነው ምን ልታደርጊ ነው በማለትም በጥያቄ ሲያፋጥጣት ነበር ለምለምም ከነባርኮት ቤት እንደ ሄደች ና አደይ ልትመጣ እንደሆነ ስት ነግረው በመጠኑም ቢሆን የኤላን ጸባይ ለመቀየር ሞክራለች ቤዛ ግን እቅዷ ለምለምና ኤላን መለያየት ሲሆን ይህንን እቅዷን እንዴት አድርጋ ማሳካት እንደምትችልም እያሰበች ነው ባርኮት እናት ለምለምን እጅግ አድርገው ወደዋታል። ኤላንም በትዳር እንዲጠቀልላትና አብረው ወደፊትም ህይወታቸውን መመስረት እንዳለባቸው እየመከረችው ትገኛለች። ኤላም ለምለምን እንደሚወዳትና ወደፊት የትዳር አጋሩም እንደሆነች ሲመልስላቸው ነበረ። እንግዲህ ሰራተኛዋ አደይ በዛሬው ክፍል እናቷ አለልኝ አደይ ላይ ሊያደርሱት የነበረው ጥቃት ሳይሳካላቸው ቀርቶ ይባስ ብሎ ወይዘሮ ሮማንም ወደ ከተማ ልትኮበልል መንገድ ላይ ተይዛ እሷን እንኳን መልሰዋታል። አባትም ያሰቡትን ሳያሳኩ ለጌታው ሊድሯት የነበረችው አደይ ወደ ነበረችበት ተመልሳባቸዋለች። ይህ እቅዳቸው ያልተሳካላቸው አባት በእናትና በእህቷ በብርሃኔ ላይ ምን ያደርሱባቸው ይሆን? ያው እናትን ከገባችበት መልሰሽ ልጅቷን ልታመጫት ይገባል በማለት የተለመደውን ዛቻና ማስፈራሪያ ያደርሱባቸው ይሆን? አብረን የምንመለከተው ይሆናል። በአደይ መምጣት ያልተደሰተችው ፍቅር ከነባርኩት ቤት ምን አይነት ጦርነት እንመለከት ይሆን? አብረን እናየዋለን። እንግዲህ ለዛሬ ሰራተኛዋ አደይ ይህንን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ